ኦሪት ዘፍጥረት ምዕራፍ ዘጠኝ አንድ እግዚአብሔርም ኖኅን እና ልጆቹን ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሉዋት። ሁለት አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት በሰማይም ወፎች በምድር ላይ በሚንቀሳቀሱትም በባሕር ዓሦችም ሁሉ ላይ ይሁን እነርሱም በእጃችሁ ተሰጥተዋል። ሦስት ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። አራት ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ። አምስት ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁ፣ ከአራዊት ሁሉ እጅ እሻዋለሁ፣ ከሰውም እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ። ስድስት የሰውን ደም የሚያፈስስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። ሰባት እናንተም ብዙ ተባዙ በምድር ላይ ተዋለዱ እርቡባትም። ስምንት እግዚአብሔርም ለኖህና ለልጆቹ እንዲህ ብሎ ተናገረ። ዘጠኝ እኔም እነሆ ቃል ኪዳኔን ከእናንተና በኋላ ከሚመጣው ከዘራችሁ ጋር አቆማለሁ። አስር ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ ከእናንተ ጋር ከመርከብ ለወጡት ለወፎች ለእንስሳትም፣ ለምድር አራዊትም ሁሉ ለማንኛውም ለምድር አራዊት ሁሉ ይሆናል። አስራ አንድ ቃል ኪዳኔንም ለእናንተ አቆማለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም። ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። አስራ ሁለት እግዚአብሔርም አለ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። አስራ ሶስት ቀስቴን በደመና አደርጋለሁ የቃል ኪዳኑም ምልክት በእኔና በምድር መካከል ይሆናል። አስራ አራት በምድር ላይ ደመናን በጋረድሁ ጊዜ ቀስቲቱ በደመናው ትታያለች። አስራ አምስት በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ሻጠፋ ዘንድ ዳግመኛ የጥፋት ውሃ አይሆንም። አስራ ስድስት ቀስቲቱም በደመና ትሆናለች በእኔና በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። አስራ ሰባት እግዚአብሔርም ኖህን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምሁት የቃል ኪዳን ምልክት ይህ ነው አለው። 18 ከመርከብ የወጡት የኖህ ልጆችም እነዚህ ናቸው፦ ሴም፣ ካም፣ ያፌት። ካምም የከነአን አባት ነው። 19 የኖህ ልጆች እነዚህ ሦስቱ ናቸው፣ ከእነርሱም ምድር ሁሉ ተሞላች። ሀያ ኖህም ገበሬ መሆን ጀመረ፣ ወይንም ተከለ። ሀያ አንድ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ። ሀያ ሁለት የከነአን አባት ካምም የአባቱን ራቆትነት አየ፣ ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሀያ ሶስት ሲምና ከፊትም ሸማ ወስደው በጫንቃቸው ላይ አደረጉ የኋሊትም ሄደው የአባታቸውን ራቁትነት ነትብ አለበሱ። ፊታቸውም ወደ ኋላ ነበር፣ የአባታቸውንም ራቁትነት አላዩም። 24 ኖህም ከወይን ጠጁ ስካር ነቃ፣ ታናሹ ልጁ ያደረገበትን አወቀ። 25 እንዲህም አለ፦ ከነአን ርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። 26 እንዲህም አለ፦ የሴም አምላክ እግዚአብሔር ይባረክ፣ ከነአንም ለእነርሱ ባሪያ ይሁን። 27 እግዚአብሔርም ያፌትን ያስፋ በሴምም ድንኳን ይደር፣ ከነአንም ለእነርሱ ባሪያ ይሁን። ሀያ ስምንት ኖህም ከጥፋት ውሃ በኋላ ሶስት መቶ አምሳ ዓመት ኖረ። ሀያ ዘጠኝ ኖህም የኖረበት ዘመን ሁሉ ዘጠኝ መቶ አምሳ ዓመት ሆነ፣ ሞተም።